እኛ ቀስተ ደመናዎች ምቾት ጥበብ ነው ብለን እናምናለን። ላለፉት አስርተ ዓመታት ለቤት ውበት የሚያገለግሉ ጥራት ያላቸውን ፍራሾች አልጋዎችና የቤት ዕቃዎች ስንሰራ ቆይተናል። ይህ ድርጅት በአባቴ በፈረንጅ አቆጣጠር 1995 ነው የተመሰረተው። በጣም ረዥም ጊዜ 30 ዓመት ስፖንጅን ስፖንጅ ደግሞ ሶፋ ይሰራል፣ ብዙ የተለያዩ ፈርኒቸሮችን ማድረግ ይችላሉ ብሎ ነበረ ንን ወደ ሙሉ በሙሉ ወደ ስፖንጁ ገባ። ኳሊቲ የሆነ ስፖንጅ፣ አሪፍ ኳሊቲ የሆነ ፍራሽ እናመርታለን የሰው መተኛ ስለሆነ ብሎ ወደዛ ወደዛ ገባን። በጣም በአነስተኛ ደረጃ ነው የተጀመረው። በ1987 የተመሰረተው ቀስተ ደመና ከትንሽ ወርክሾፕ ተነስቶ አሁን ወዳለው አንጋፋ የስፖንጅና የቤት ዕቃዎች አምራች ፋብሪካ አድጓል። ተልእኳችን ወደ ሬለሽ ምቾትና ጥራት ያላቸውን ምርቶች በቀላሉ ማቅረብ ነው። ከበፊት ሲመሰረት 15 የነበረው የሰው ኃይል በአሁኑ ሰዓት 500 በላይ የሰው ኃይሎች ቀጥሮ እያስተዳደረ እንደሆነ፣ ይህም ደግሞ አገሪቷ ላይ ያለውን የስርዓት ችግር ለመቅረፍ ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። በ30 ዓመት ጉዞ ሌላው ደግሞ ከቴክኖሎጂ አንጻር ስናይ ሲመሰረት ወደ 72 ኪሎግራም ፐር ሚኒት ኢንጀክት የሚያደርግ ማሽን ነበር። ያ ማሽን ከሳይዝ አንጻር ሜትር ከ50፣ እና ሜትር ከ20 ብቻ ነበር የሚመረተው የሰው የላይፍ ስታንዳርዱ የኢንካሙ አኗኗር ዘይቤ እየተያየረ በሚመጣበት ሰዓት ላይ ቀስ ደመና ይህንን ቀድሞ በማየት በአሁን ሰዓት ላይ 270 ኪሎግራም ፐር ሚኒት ኢንጀክት የሚያረንክ እጅግ ግዙፍ ዘመናዊ የሆነ የፎም ኢንዱስትሪ ቴክኖሎጂውን ያሟላ ማሽነሪ ተክሎ ወደ ስራ ገብቷል። ይህም ደግሞ በአቅም አንጻር ስናየው ወደ 275 ፐርሰንት የአቅሙን ከፍ አድርጓል ማለት ነው። ብዙ አይነት ለሰው ምቾት የሚሆኑ የተለያዩ አይነት ታይፕ የፍራሽ አይነቶችን እናመርታለን ማለት ነው። ለሁሉም እንደ ምቾቱና እንደ ፍላጎቱ የህክምና ጉዳይ ካለበት ለህክምናው የሚሆን በጣም ደግሞ ሶፍት የሆነ ለሚፈልግ ሶፍት የሆነ እናቀርባለን፣ መካከለኛ ለሚፈልግ መካከለኛ። ብዙ አይነት ምርጫዎች አሉ ማለት ነው። አንድ አይነት ምርቶችን ብቻ አይደለም እናመርተው ማለት ነው። ለሁሉም ማህበረሰብ እንደሚመቸው እንደ ፍላጎቱና እንደሚፈልገው ጥራት አድርገን እንሰጣለን፣ እናስረክባለን ማለት ነው። ስለዚህ ቀስተ ደመና የሚለው የው ስንል ኳሊቲ አለ፣ ምቾት አለ፣ ከዛ ደግሞ ኮንሲስተንሲ አለ ማለት ነው። በእነዚህ በነበርንባቸው በሰላሳ ዓመታት ሙሉ እያደግን እየተለወጥን አዳዲስ ነገሮችን እያመጣን እንሄድ ነው ማለት ነው። ስለዚህ መቆራረጥ የለም በድርጅታችን ማለት ነው። ጤነኛ የሆነን ፎም ስማችንን የሚያስቀጥል ምርት እያመረትን ነው እስካሁን ድረስ ያለ ነው ማለት ነው። ከፕሪሚየም ስፖንጆቻችን ጀምረን ለቤቶ እንዲሆኑ ተደርገው የተሰሩት የቤት ዕቃዎች የእርሶን ፍላጎት ለማሟላት የተዘጋጁ ናቸው። በዛን ሰዓት በተወሰኑ ቦታዎች ነው፣ በፋብሪካ ውስጥ ነበረ። ሱቆች አልተስፋፉም። ተመጥኖ እዛው እንሰራለን እዛው ነው የምናከፋፍለው ባሉት እንትኖች። አሁን ግን ምንድነው ቅርንጫፎች በዝተዋል፣ ተስፋፍቷል። የበለጠ ነው እየተስፋፋ ያለው እና በፊቱ ብዙ ልዩነት አለው። በደንብ ያልገባንባቸው ከተሞች ላይ ሱቆችን በመጨመር ተደራሽነታችንን ማስፋት ለሰው ቅርብ በሆነ መንገድ፣ ፍራሽ ብቻ አይደለም ሶፋ፣ ዳይኒንግ ቴብል፣ ኪችን ካቢኔት፣ እነዚህን ሁሉ አሟልተን ለመቅረብ ነው እየሰራን ያለ ነው ማለት ነው። ተደራሽነታችንን ጥራታችንን ጠብቀን ለሰው ንጹህ የሆነ ፎምን በማምረት ለሁሉም በሚመቸውና በሚስማማው በሚችለው አቅም ድርጅታችን የተለያዩ አይነት ፎሞችን ለሁሉም የማህበረሰብ ክፍል በቅርቡ ይዘን የምንመጣ ይሆናል ማለት ነው ካለን በተጨማሪ ማለት ነው። ዘመናዊ ማሽኖቻችንና የምናደርጋቸው የጥራት ቁጥጥሮች ደረጃቸውን ለጠበቁ ምርቶቻችን ማረጋገጫ ናቸው። ለምንጠቀማቸው ጥሬ እቃዎች የምንሰጠው ጥንቃቄ የምርቶቻችንን ጥራት በደንብ ያሳያል። በሚያሳዝን ሁኔታ 2019 ላይ ትልቅ አደጋ ነበረ እሳት እና ድርጅቱን በሚያስፈራ ሁኔታ ኦልሞስት 85 ፐርሰንት አጣ ነው እና ሁላችን ይሄ ነገር በቃ ምንድን ነው አይ ሪሜምበር ውጭ ሀገር ነበርኩ ይህንን ዜና ስሰማ ተደውሎልኝ ፋብሪካው ተቃጠለ ተቃጠለ ሲሉኝ እና በጣም ያስደነግጥ ነበረ ኢትስ ኦልሞስት ላይክ ሂወት አንዳንዴ ስራ ላይ እንደዚህ አይነት እንትን ህይወት ምን ሁሉ አይደንቲቲ ከዛ ጋር የተያያዘ ነገር ስለሆነ ያስደነግጣልና እዛ ብዙ ሀያ ዓመት ምናምን የነበሩ ሰዎች በቃ ያለቀሱ ድርጅቱ የለም፣ በቃ ባከነ ሁሉ ነገር፣ ምንም ነገር የለም ሲሉ በጣም ያስደነግጣልና እዛ ሁኜ ምንድን ነው ማድረግ። አይ ሪሜምበር ስብሰባ ላይ ነበርኩ። ከስብሰባ ወጥቼ ነው ይህንን ዜና የሰማሁትና በጣም የሚያስደነግጥ ሁኔታ ላይ ነበረ። ወደ ፋብሪካው ሄድኩና የዛኔ ሳየው በጣም በጣም ኤቭን ቃል አይገልጸውም የሚያስደነግጣል። ኢት ፌልት ላይክ ስንት ዓመት በዛን ሰዓት ውስጥ 25 ዓመት ኦልሞስት የተገነባ ድርጅት በአንዴ እንደዛ ተወድሞ ምንም ነገር ሳይሆን በጣም ኦልሞስት ሁሉን ነገር አቶ ሲታይ በጣም ያስፈራልና፣ በዛን ሰዓት ቆሜ ይህንን ነገር ሳየው ው ምንድነው? እንዴት ነው የምንቀጥለው? ምንድነው የምናደርገው? በሰዓቱ ብዙ ነገር ብዙ ጭንቀት ነበረ። እንዴት ነው የምናመርተው? እንዴት ነው የምንሆነው የሚለውን ነገር አሰብና፣ ከዚህ መነሳት እንችላለን ወይ ያሰብኩት፣ ያለ ግን በእውነት በዛን ሰዓት ምንም የፈለገ ቢፈጠር እምነት እስካለ ድረስ ድርጅቱ ውስጤ የበለጠ ይነሳል፣ የበለጠ ይጠነክራል የሚል አይነት ስሜት መጣና ወዲያ ወደ ስራ ነው የገባነው፣ ወዲያ ወደ ስራ ገባን። ለጊዜው ፋብሪካችንን እስከምንገነባ ሌላ ፋብሪካ ተከራየን። እንደዚህ ስንል ስንል ኢቬንቹሊ የሆነ ቦታ አገኘን። ከእንደገና የዱሮ ሃይማ ማሽናችን ከዩሮፕ የገዛናት አባቴ የመጀመሪያ በሱ የጀመረውን እሷን አስነሳን። በሱ ማምረት ጀመርን። እንደን እንደ አዲስ ቀስ በቀስ ድርጅቱን ፋብሪካ በአዲስ መልክ ሞር ዘመናዊ በሆነ መንገድ ገነባ ነው። ከዚህ በፊት ብዙ ቻለንጆች ገጥሞት ያንን ቻለንጅ እንደ ቻለንጅ አልፎ እራሱን ድርጅቱን በሚመጥን ሁኔታ አዳዲስ ማሽኖችን አስገብቶ ከሌላው ሶርስ ማድረግ ያለበትን ትቶ ለከስተመር ስለሚጨነቅ ድርጅቴን የሚመጥን ምርት በራሴ ምርት አመርታለሁ ብሎ ከቻለንጆች በኋላ የራሱን አዲስ እና ዘመናዊ ማሽን ተክሎ እየሰራ ይገኛል። ኦልሞስ ማሽኑ ከጀመራውን አንድ አመት ኖታል። እስካሁን ባለው ሁኔታ የተለያዩ ፕሮዳክቶችን እያመረት ወደ ከስተመር አውጥተናል። ከስተመርም በጥሩ ሁኔታ የኳሊቲ ኢሹ ሳይኖር የምንም አይነት ኢሹ ሳይኖር ጥሩ ተቀባይነት ኑሮን እየሰራ እንገኛለን። ቀስተዳመና አሁን በጣም ወደ ተለየ እንትን እየተቀየረ ነው። በምርት በቦንድድ ብትሉ በኖርማል ፍራሽ አሁን ደግሞ የተለየ አዲስ ስታንዳርድ ይሄ ደግሞ አምጥቷል። ከውጪ ነጮችን በማስመጣት ሰራተኞችን በማሰልጠን እዚያ ያሉትን ሰራተኞች ነው እንዲያድጉ ያደረገው። ለምን አሰልጥኗቸው፣ አሁን ሰልጥነው ሚሞሪ ፎም እየሰሩ ነው ያሉት። እኛ ኢትዮጵያኖች በአየር መንገዳችን እንደምንኮራው ቀስተ ደመና ስፖንጅ በመስራቴ እምኮራበት እውነተኛ ምርትን ለደንበኞቻችን ምንም ማጭበርበር በሌለበት ኮንፊደንስ ኑሮ የምትሸጠው ነው። ከልጅነቴ ሆኜ አንድ ላይ ያደግን ሰዎች አሉ። እዚህ ከአባቴ ጋር ጀምረው እስካሁን ያሉ እዚህ ህይወት የመሰረቱ ያገቡ፣ የወለዱ ብዙ ሰራተኞች አሉ። እኔ የምፈልገው እሱ ነው። ጥቂት ሰራተኛ ይዤ የእኛ ሪሌሽንሽፕ እኛ ያለን ግንኙነት የተጠናከረ የሚሰራ ሰውን ያሳደግን የቀየርን ያስተማርንም ቢሆን የቀጣንም ቢሆን ግን እንደ ቤተሰብ ሆነን ለመስራት ነውና በጣም ነው መወዳቸው። ደንበኞቻችን በብቃታችን ተማምነው እምነታቸውን ጥለውብናል። ለቅንጡ ሆቴሎችም ሆነ ለቤት መገልገያዎች በምናቀርባቸው ምርቶቻችን አማካኝነት የብዙዎችን ሕይወት ቀይረናል። ቀስተ ደመና ግን ለየት የሚያደርገው ከዚያ ይልቅ መልከ ብዙ አገልግሎት ለህብረተሰቡ እየሰጠ ነው። አንደኛ ይህን ትምህርት ቤት ስናየው ሰፊ ግቢ ነው የያዘው፣ ግን ክላሶቹ የተወሰኑ ናቸው። ይህን ቁርቆሮ ውስጥ ሁሉ ነው እየተማሩ ያሉት። ይህ ቁርቆሮ ቀን ፀሐዩ ልጆቹን በጣም እያቃጠለ የትምህርት ፍላጎት እንዳይኖረ ያደርጋል። አጋጣሚ ከነሱ ጋር ከእነሱ ማኔጅመንት ጋር ተነጋገርን እና ይህንን ትምህርት ቤት ለምን ተጨማሪ ክላሶች አንሰራም የሚለውን ነገር ተነጋግረን ነበርና እና ከመሰረቱ ጀምሮ እስከ ጣራ ድረስ ሄደን ነበረ። እና ትልቁ ድርሻ የያዘው ደግሞ እነሱ። ፊኒሺንጉ ስራ በጣም ይከብዳል እና ግርፉን፣ በሮቹን አሁን ቻኮርኒስ ምናምን አሁን ቀለም ብቻ ነው የቀረ ይሄን ብቻ ሰርቶ ይሄን እየሰራ ነው እና እኔ ወይ ከሳራው ውስጥ ወርቃለሁ ወይ ደሞ ይበቃኛል ሌላ ሰው አሳትፉ ማለት ነው። ጤና መድን ኢንሹራንስ የሚባለው ለአቅመ ደካሞች፣ ቤት ለቀሩ፣ መታከሚያ የሚያስቸግራቸው ሰዎች ራሱ ወደ ከመቶ ሰው በላይ ነው ይገዛልን ማለት ነው። ይሄ ብቻም አድርጎ አልቆመም ባለፈውም የህብረተሰቡ መንገድ እንዲሰራ በገንዘብ መኪናውን ተከራይቶ ከኛ ጋር ሲሰራ ነበር ማለት ነው። እና ብዙ ብዙ ነገሮች አሉ የሚቆጠሩት። ድርጅቱ በማህበረሰቡ ውስጥ ስለምኖር ለማህበረሰቡ የተለያዩ ድጋፎችን እያደረገ ነው። ከዚህም ውስጥ የአካባቢው የውሃ ችግር የመጠጥ ውሃ እጥረት ስላለ የመጠጥ ውሃ በማውጣት የአካባቢው ማህበረሰብ በቀን እስከ 14 ሰዓት ያህል የውሃ ተጠቃሚ እንዲሆን እየተደረገ ነው ያለው። ከዚህ እስከ ገጠር ድረስም በዚህ ጭኖ አያና በሌሎች የትራንስፖርት አማራጮች ነው የሚወስዱበት ሁኔታ ነው የፈጠር ነው እና ለህብረተሰቡ ትልቅ አስተዋጽኦ እያደረገ ያለው ስሜ ወይዘሮ ሙዳይ ምትኩ እባላለሁ የሙዳይ በጎ አድራጎት መስራችና ዋና ስራ አስኪያጅ ነኝ። ቀስተ ዳመና መጥቶ የልጆቻችን ሁኔታችን አይቶ ልጆቻችን መተኛ የሚሆን ፍራሾች ሰጥቶናል። ያው እንዲመቸንም ነው ምክንያቱም ያለብንን ችግር አይቶ ያው ችግር አይጠፋም፣ እውነት ነው ግን አቅማቸው በፈቀደው ያክል የፍራሾች ሰጥቶን ልጆቻችን ጥሩ ሁኔታ ላይ እየተኙ ይገኛሉ ማለት ነው። እኛ ቀስተ ደመናዎች የምቾት መገለጫዎች ነን። ይምጡና የእርሶንም ህይወት እንቀይርለት። በቀጣይ እንግዲህ ኦል ኢንዋል የሚል ስትራቴጂ ነድፈን አንድ ደንበኛ ማንኛውንም ቤቱን ለማሟላት የሚያስፈልጉ እቃዎችን ኪችን ካቢኔት፣ ሶፋ፣ ማንኛውም የፎርኒቸር ምርት፣ የፎም ምርቶቻችን አንድ ሾፕ ላይ በማድረግ ደንበኛው እቤት ብቻ ከገዛ ሙሉ እቃውን እኛ እንደምናሟላ እርግጠኛ በመሆን ይህንን በቀጣይ ስትራቴጂ ላይ አድርገን እየተንቀሳቀሰ ነው። ፈርኒቸር ኮምፓኒ ሆናችሁ፣ ሆቴል ሆናችሁ፣ ግለሰብ ፍራሽ፣ ኤኒቲንግ የሚያስፈልጋችሁ ነገር ከሆነ በጣም በጣም እንሰራለን ለእናንተ የተሻለ ነገር ይዘን እንድንመጣ ይሄም ደግሞ የእኔ ፕሮሚስ ብቻ አይደለም የአባቴም አደራ የጣለብን አደራ ስለሆነ ይህንን ደግሞ እንቀጥልበታለን ከልብ በጣም አመሰግናል